የሰው ልጅ ወንድና ሴት ተደርጎ ተፈጠረ። ስለዚህም ሴቷ ከወንዱ ለወንዱ በተለየ አንቀጽ ጸጋ፣ ሚና፣ ግዴታ ተገኝታለች። ነገር ግን ወንዱ የተፈጠረበት ጸጋውን መክሊቱን አውቆና በልጽጎበት ሲገኝ ብቻ ሴቷም የተፈጠረችለትን የተፈጠረችበትን ዓላማ፣ ጸጋ፣ ሚና፣ ቦታ እንደምትይዝ ይህም እርሱ በተፈጠረበት ልዕልና ሰፍኖ ተሰይሞ ቢገኝ እርሷም ትራዳው ዘንድ በተፈጠረችበት በታዘዘችበት ትኅትና መገኘት ይቻላታል። እንዴት እንደሆነ ነግራለሁ። ከዛ በፊት ግን እንደተለመደው ይሄ የውጌ ገላ ሳሙና ይባላል። የውጌ ገላ ሳሙና እኔ ላለፉ ስድስት ዓመታት ሳዘጋጀው የነበረ ስታጠብበት የነበረ እኔም ብቻ አይደለሁም ቤተሰቦቼ፣ ወዳጆቼ፣ ልጆቼ ሲጣጠቡበት የነበረ ሳሙና ነው። በጣም ጥሩ ሳሙና ነው። ፀጉራችንን ማከፍቸር ቆዳችንን ማድረቅና ማንጣት የሚባለው ነገር ቀርቷል። ይህን ሳሙና መታጠፍ በዚህ ሳሙና መታጠፍ ስንጀምር ማለት ነው። ሳሙናውን በተለይ ለምግብነት ከሚውሉ ዘይቶች አዘጋጀዋለሁ። እነዛ ለምግብነት የሚውሉ ዘይቶች ጤናማ እንደሆኑ ታውቃለህ አንተም። ስለዚህ ጤናማ ናቸው ብለህ ከምግብ ውስጥ ቀላቅለህ ወይም ምግብ ታዘጋጅባቸዋለህ። እንደዚሁም እኔ ሳሙና አዘጋጅባቸዋለሁ፣ እነዛ ዘይቶች ማለት ነው። ምክንያቱም ገበያ ላይ የምንገዛው ሳሙና ግብአቱ በጣም ብዙ ከሀያና ከሀያ አምስት በላይ ምን እንደሆነ የማናውቃቸው ናቸው። ከዚህም የተነሳ ለተለያዩ የጎንዮሽ ጉዳቶች እየተጋለጥን ስለነበረ ይህን ሳሙና ማዘጋጀት ግድ ብሏል። በመቶ ሰባ አምስት ግራም ሶስት መቶ ብር አዘጋጅ አቅርብልሃለሁ እዚህ ቪዲዮ ዴስክሪፕሽን ስር በማስቀምጠው የጉግል አድራሻ መሰረት እሱን ጉግል ማፕ ላይ ፔስት እና ሰርች በማድረግ አዲስ አበባ ውስጥ ሜክሲኮ አካባቢ ኮሜርስ አካባቢ ታገኘዋለህ ያ አድራሻው እዛ ይመርሃል። 175 ግራም 300 ብር ገዝተህ ተጠቀምበት። እኛ ተጠቅመንበታል፣ አለፉት 6 አመት ስንጠቀምበት ነበረ። ከዚህ በተጨማሪ ደግሞ ሳሙና በሳሙናው ከመጠቀም ያለፈ ደግሞ ሳሙናውን ገዝተህ ስጦታ ስታበረክተው ይሄንን ዩቲዩብ ቻናል እንዲሁም ባባወራ እንቅስቃሴ ንቅናቄ መስራት የምፈልገውን ስራዎች እንዲሁም የምንሰራቸውን ስራዎች ማገዝ ትችላለህ። ይህን ይመስላል እንግዲህ ወደ ቪዲዮአችን ወደ ዛሬ ቪዲዮአችን እንሄዳለን። ጀግናው እንዴት አለ? የካርማርክስ ጽንሰ ሀሳብ በተለይም የሴት አቆርቋዦቹ ወይም ደግሞ የሴት አቆርቋዥ የምንላቸው ሴቶቹ፣ ሴቶቻችን፣ እህቶቻችን፣ ሚስቶቻችን፣ እናቶቻችን አባታችን ከሰጠን አባታችን ከሰጣቸው ተፈጥሯዊ ጸጋ የሚያወርዷቸው የሚያዋርዷቸውን ነው። ሴት አቆርቋዥ የምንላቸው ዘ ሶ ኮልድ ፌሚኒዝም ፌሚኒስት የሚባለው ጉዳይ ማለት ነው። ይህን ከመጣ ጊዜ ጀምሮ አለማችን ወይም ደግሞ የእኛን ማህበረሰብ ብናየው የእኛ ማህበረሰብ ራሱ ለሺህ ዓመታት ከተጓዘበት መንገድ ከድጡ ወደ ማጡ እንዲሄድ አፍጥኖታል፣ አቻክሎታል፣ አንደርድሮታል። ከዚህም የተነሳ ልጆቻችንን የምናሳግድበት መንገድ እስኪጠፋን ድረስ ሚስቶቻችንን የምንይዝበት መንገዱ ግራ እስኪጋባ ግራ እስክንጋባ ድረስ አድርሶናል ማለት ነው። ብዙዎች ትኁት ሴት ብዙዎች ስላችሁ ብዙ ወንዶችን እንጥቀሳቸውና ትኁት ሴት ጠፋች ብለው ሴቶችን ያማሉ፣ ይኮንናሉ። ነገር ግን እኔ አሁን ባለኝ መረዳት ከሴቶቹ ትኅትና መጥፋት ይልቅ በነዚያ ትኁት ሴቶች ጠፉ ብለው በሚያማቸው ወንዶች ዘንድ ከነርሱ የሚጠበቅ የሚፈለግ የሚናፈቅ ልዕልና የወንድነት ልዕልና ማሳየት አለመቻል ይታየኛል ልዕልና ስላችሁ የእውቀት ልዕልና ሊሆን ይችላል። ተፈጥሯዊ እውቀትን ማወቅ፣ ይሄ ማስትሬትና ዶክትሬት የምትሰሩበትን ዳቦና እንጀራ የምታገኙበትን እሱን አይደለም ትምህርት የምላችሁ እውቀት የምላችሁ። የአካል ብቃት ሰውነትን የመያዝ አባታችን የሰጠንን ይህን ሰውነታችን ተፈጥሯዊ ጸጋችንን እሱ ላሰበበት ዓላማ ብቁ ይሆን ዘንድ የመጠበቅ የማሳደግ ነገር ነው የምላችሁ። እንግዲህ ከዛ በተጨማሪ ደግሞ መንፈሳዊ እውቀትን መንፈሳዊ እውቀትን መንፈሳዊ መረዳትን ከአባታችን ጋር ከአምላካችን ጋር ከሌሎች ተፈጥሮም ጋር በዓይናችን ከምናየው በእጃችን ከምንዳስሰው ባሻገር ያለውን ነገር ማለት ነው። ይህንን ግን ብዙዎች በምንድነው የሚረዱት? በተሳሳተ መንገድ ይረዱታል። የትኛውን ልዕልናው? እኔ አሁን የጠቀስኩልን እነሱ ጎድለውበታል ወድቀውበታል የምለው ልዕልና በተሳሳተ መንገድ ወስደው ይተረጉሙታል አፕላይ ያደርጉታል ወይም ሊኖሩትም ይሞከራሉ። ይህም ለምሳሌ አምባገነንነትን፣ አረመኔነትን፣ ወሮ በላነትን፣ ሴሰኛነትን እንደ ወንድነት እንደ አባወራነት ቁና የሚያዩ እንደ ወንድነት ልዕልና የሚያዩ አሉ፣ ሞልተዋል። እኔ የማወራው ግን ስለዚህ ልዕልና አይደለም። ይሄ ልዕልና አይደለም፣ ይሄ ውርደት ነው፣ ውድቀት ነው እንጂ ልዕልና ይባል። ወንድነት ተፈጥሯችን፣ አባታችን በውስጣችን ያስቀመጠው ጸጋ ለዚህ የተጠራ አይደለም። ወይም ደግሞ በዚህ መልክ የሚገለጥ በዚህ መልክ የሚያድግም አይደለም የሚሰለጥንም ስለዚህ አላወራን ስለዚህ ጉዳይ አንድም ደግሞ የቀደሙትን ተጠይፈው እነዚህ አምባገነኖቹን አረመኔዎቹን ሴሰኞቹን ወሮ በላዎቹን ተጠይፈው ደግሞ የሴቷን ጸባይ ጸባይ ጸባይ አድርገው ወስደው ልክ እንደሷ ትኁት ለመሆን የሚሞክሩ እንደሷ ጭምት መሆን ለመሆን የሚሞክሩ በሴቷ ጸባይ መገለጥ የሚሞክሩ የሴቷን ጠባይ ለብሰውና ተከናንበው ወንድነትን ወደዛ የሚወስዱ ደግሞ አሉ። ያው አብዛኛውን ጊዜ ይደጋገምኩ ምስኪኖች እያልኩኝ በተለያየ መልክ አስቀምጣቸው እነዚህን ሰዎች ማለት ነው። እሱም ደግሞ አይደለም ወንድነት ማለት እሱም ደግሞ የወንድነት ማማ የወንድነት ቁና ሊባል አይችልም። ዓለም በተሳሳተ መንገድ ወንድነትን ተረጎሙና አምባገነንነትን፣ አረመኔነትን፣ ወሮ በላነትን፣ ሴሰኛነትን አቆለጳጳስና የእሱ ተቃራኒ ነው ተብሎ የሴቷን ጠባይ መልበስ ወንድነት አይባልም። ይሄ ምስኪንነቱን፣ ትሁትነቱን ከልክም በላይ ወስዶ ተላብሶ ማኒፌስት አድርጎ ማስቀመጡ ማለት ነው። ስለዚህም ሴቷ በተፈጠረችበት ጸጋ መሰልጠን በሴትነቷ መበጸግ ሳትችል ቀርታ ጠልታ ንቃም ከዚህ የተነሳ ነገር ግን ከወንዱ ጋር ባልተሰጣት ጸጋ የእርሱ በሆነ መክሊት ፉክክር ትገባለች። በዛ በኩል አምባገነን ይሆናል፣ በዚህ በኩል ምስኪን ይሆናል። ከዚህ የተነሳ ወንዱ በተፈጠረለት ልዕልና ባባወራነቱ ቁናት ስለማይገኝ ሴቷ ተፈጥሯን ጠብቃ ትኅትናዋን ጠብቃ መገኘት አትችልም። መነሻዋ እሱ ነበርና ከዚህም የተነሳ ታዲያ እሷ ለወንዱ በተሰጠው ጸጋ፣ ለእሷ ባልተሰጣት ጸጋ መበልጸግን ትፈልጋለች። ከወንዱ ጋር ፉክክር ትገባለች። ግቧ ዓላማዋ ልክ ወንዱ የደረሰበት ወንዱ እንደሆነው መሆን ይሆናል ማለት ነው። ስለዚህ ወንዱ የደረሰበት ቦታ ለመድረስ ወንዱ እንደሚደርሰው ወንዱ እንደሚሆነው ለመሆን ወንዱ የማያድግበት መሰላ ላይ መውጣት መንጠላጠል ትጀምራለች። ነገር ግን ብዙም ሩቅ ሩቅ መሄዳትችም፣ ትወድቃለች። ወንዱ እንደሆነው ልትሆን ትችላለች፣ ግን ከሴትነቷ ትወድቃለች። ከተፈጥሯዊ ጸጋ ትወድቃለች፣ ትወርዳለች፣ ትዋረዳለችም። ነገር ግን ሴቷ በሴትነቷ በተለይም ትሕትና መለያ በሆነው ተፈጥሮዋ እንድታደግ ከፈለክ አንተ በልዕልና መገኘት ይገባሃል። አንተ በልዕልና ስትገኝ፣ አንተ በልዕልና ስትሰየም እሷ በትሕትና ቦታዋ ማደር፣ መዋል፣ መገኘት፣ መሰየም ትችላለች። ይህ ማለት ግን አንተ በልዕልና ለመገኘት ምንድነው የሚያስፈልግህ? ገንዘብ ያስፈልግሃል፣ ስልጣን፣ እውቅና ወይም ደግሞ ብዙ አይነት እውቀቶች፣ ማስትሬቶች፣ ዶክትሬቶች፣ እነዚህ ያስፈልጉሃል። እንደዛ ማለት ግን አይደለም እነሱ የግድ ናቸው ማለት ግን አይደለም። እነርሱ አስቀድሞ በቀድሜ በጠቀስኩ በእውቀቱ፣ በመንፈሳዊ እውቀቱ፣ በአእምሯዊ እውቀቱ፣ በአካል ብቃቱ ጎልብተ በልጸገ ብትገኝ እሱን ያጎሉታል፣ እሱን ያሳምሩታል፣ እሱን ያደምቁታል፣ አምፕሊፋይ ያረጉታል ልበልክ። እንደዚ ያደርጉታል እንጂ በራሳቸው ወንድነት የሚገለጥባቸው ወንድነት የሚቆለልባቸው ወይም ደግሞ የሚደርስባቸው ከፍታዎች ግን አይባሉም። አስቀድሞ ያ ቀድሜ የነገርኩ ካለ ያጎሉታል፣ አምፕሊፋይ ያደርጉታል፣ ያደምቁታል እንጂ ያ ማለት ግን እነሱ ጭራሽ አያስፈልጉም እያልኩ አይደለም። እነሱን ብታመጣቸው ልታመጣቸው ይገባል። ግን አስቀድሞ የገነባኸው ሰውነት፣ ወንድነት በተለይ መኖር ሊኖር ይገባል። የአባት ያስቀመጠልህ የወንድነት መክሊቱ ሊኖር ይገባል። ስለዚህ የሴት ልጅ ትኅትና፣ የሴቶቻችን ትኅትና ጠፋ የለም ብለህ አታላዝም፣ አትነፋረቅ ከዛ ይልቅ ግን አንተ በወንድነት እደግ እስቲ፣ አባት በሰጠህ ጸጋ በወንድነት መክሊቱ ውስጥ እደግ፣ ወደ ከፍታው ውጣ። ምንም ሴቶችን ሳታይ ዓላማህን እሱ አይደለም ዓላማ የተፈጠርክበት ዓላማ የተፈጠርክበት አባት ያስቀመጠው ዓላማ ነው እሱ። ወደዛ ዓላማ ሄደ ዓላማን ከግብ ለማድረስ ዓላማን ለማሳካት ዓላማ ጋር ለመድረስ ብትፈልግ የተሰጠህን ትጥቅ ወንድነት መክሊቱን ልታውቀው፣ ልትሰለጥንበት፣ ልትበለጽግበት ይገባል። ምንም መጨረሻ የለው እያደግክበት እየበለጸክበት ትሄዳለህ፣ ትሞታለህ እንጂ። ስለዚህ ወደዛ ታድጋለህ። ወደዛ ከፍታ ስትወጣ እሷ በትህትና ትገኛለች፣ ቦታዋን ትይዛለች። እሷ አያሳስብህ። ቁጭ ብሎ ማደግ ሳይቻል ቀርቶ ወድቆ ተዋርዶ ወርዶ ቁጭ ብሎ ሴቶቹ ትሁት አይደሉም የሴት ልጅ ትህትና ከሴቶቻችን ዘንድ ጠፋ ወይም ትሁት ሴት ጠፋ ከማህበረሰባችን ተብሎ በማላዘን ሴቶችን ወደ ትህትና ማምጣት አይቻልም። እዛም ደግሞ ጥሩ ሚስት ጥሩ እናት ወይም ደግሞ ሚስት መሆን የሚችሉ እናት መሆን የሚችሉ ሴቶችን ማብቃት አንችልም። ስለዚህ እንደዛ አርገን ማብቃት የምንችለው አንተ በተፈጠርክበት የወንድነት ልዕልና ወደ ከፍታ ማደግ ስትችል ብቻ ነው። አንተ ወደ ከፍታ ማድረግ ስትችል፣ የመጀመሪያውን ኢኒሽን አንተ ስትወስድ፣ የመጀመሪያውን ቅድምና ወደ ተፈጥሮ ወደ ተጠራህለት ወደ ተጠራህበት ማደግ ስትጀምር፣ ወደዛ ኢኒሽን ስትጀምር፣ ቅድምናውን ስትወስድ፣ እሷ መከተል ትችላለች። ምክንያቱም ያ ነዋ ተፈጥሮ። አንተ ወደዛ ባልሄድክበት፣ ግን አንተ ልትሄድበት የሚገባው መንገድ እሷ መጓዝ ትጀምራለች። ያ ደግሞ ለሷ ብቻ ሳይሆን ለአንተም፣ ለትዳሩም፣ ለቤተሰቡም፣ ለማህበረሰቡም ጥፋት ያመጣል። የሴት ልጅነቷ የጠፋው የሴት ልጅነቷ የጠፋው አባቱ በሰጠው በወንድነት ጸጋው በልጽጎ ወደ ተፈጠረለት ዓላማ ተዘርግቶ በልዕልና መሰየም የሚችል ወንድ በመጥፋቱ መሆኑን ምንጊዜ ማተርሳል። ያን ጊዜ ሴቶችን መውቀስ ታቆማለህ፣ ራስክን መውቀስ ትጀምራለህ። ቢያንስ ሴቶችን አይደለም ሚስትህን፣ ሴቶች ልጆችን መውቀስ ታቆማለህ፣ ራስክን መፈተሽ፣ መጠየቅ ትጀምራለህ። ለሚስቴ ምን እያሳየዋት ነው? ምን አይነት ኮንትራስት እየፈጠርኩላት ነው ልክ ቀድሜ እንደገለጽኩት ይሄ ከጀርባ ያለው ግድግዳ ነጭ እንደሆነ፣ በዛ በሱ ነጭነት ፊት እኔ ጥቁሩ ሄኖክ እና እኔ ጥቁር የለበስኩት ሄኖክ ስታይ ስቀመጥ በደንብ እንደምጎላ መኖሬ ይታወቃል። በደንብም እገለጣለሁ። እሱ ለዚህ የረዳኝ ደግሞ የኋላው የኔ ጀርባ የኔ ባክግራውንድ ነጭ መሆን እንደሆነ። ነገር ግን ይህን ነጭ ግድግዳ ጥቁር በቃባው እኔ እታያለሁ፣ ግን በድንግግዝ ነው የምታየው በደንብ ጠርዜ ክፍፌ ደርዜ ምናምን ባውንደሬ የሰውነቴ የፊቴ ቅርጼ ምናምን አይታይም፣ አይገለጥም። እንዳለው እኮ ይታወቃል፣ እንዳለው ይታወቃል። ነገር ግን ያ በደንብ ተገልጦ አይታይም። ያ በደንብ ተገልጦ እንዳይታይ ያደረገው ከጀርባ ያለው በሰፊው በስፋት የሚገኘው የኔ ጀርባ ባክግራውንድ ነው። the same thing applies to men and women። ለወንድና ለሴትም እንደዛ ነው። ሴት ልጅ በትህትና ተገልጣ እንድትታይ አለች እኮ አላት፣ ተፈጥሮ አይትህትና አላት አባቷ ያስቀምጠላት ግን ያንን ተፈጥሮ ተፈጥሯን ያንን ትሕትና፣ ተፈጥሯን ከውስጧ እንዲወጣ፣ እንዲጎላ፣ እንዲጎመራ ያደርገው የሚችለው የወንዱ የወንዱ በወንድነት ጸጋው በልዕልና መሰየም ነው። ከዛ ኤክሰለንስ ላይ መድረስም ሴቶቻችን ዛሬ እንደዚህ ሆኑ ብሎ ማላዝን ሴቷን ወደ ትሕትና ያመጣት፣ ማልቀስ ወደ ትሕትና ያመጣት፣ መለመንም ወደ ትሕትና በባከሸ ወደ ትሕትና ነይ፣ በባከሸ አንቺ ኮት ወትክቶኝ እንደዚህ እንደዚህ እንደዚህ እንደዚህ በባከሸ በባከሸ እሱ ሴቷን ወደ ትኅትና ያመጣትም ሴቷን ወደ ትኅትና ያመጣትም ብቻ ሳይሆን ትዳሩንም አይጠግንም፣ ቤተሰቡንም አይጠግንም፣ ማህበረሰቡንም፣ ሀገሩንም ለዛ ትውልዱን አይጠቅምም። እኔ ለልጆቼ ለሴቶች ልጆቼ በተለይ ለሴቶች ልጆች አንዱኛ አይደለ ለሴቶች ልጆቼ የሚሰጣቸው ትልቁ ስጦታ ምንድን ነው? ይህኔን በልዕልና የተሰየመ ወንድነት ነው። ይህኔን በአባወራነት ቁምና የተቆለለ ወንድነት ነው። እሱ ስሰጣቸው እነሱ በሴትነታቸው የሚጣፍጡ ፌሚኒኖች ካራክተርን ዴቨሎፕ ማድረግ ይችላሉ፣ ወይም ደግሞ ማሳደግ ይችላሉ። አላቸው ኦልሬዲ በተፈጥሮ ማሳደግ ይችላሉ። እኔ ሆደ ቡቡ እንደናታቸው ኬሪንግ እና ነርቸሪንግ ከሆንኩም፣ ግን መቼም ምርጥ ሴት አድርጌ አላሳድጋቸውም፣ ወይም ደግሞ በትሕትና የበለጸጉ ሴቶች አድርጌ አላሳድጋቸውም። አመፀኛ አድርጌ አሳድጋቸዋለሁ። እንደው ዘ ሴም ቲንግ አፕላይስ ቱ በተለይ በነገራችን ላይ እንድታስተውሉ የምፈልገው አምባገነን ወንድ ባለበት ቤት እንደዛው ምስኪን ወንድ እንደናታቸው አባባይና ተለማማጭ የሆነ ወንድ ወደ ቡቡ የሆነ ወንድ ያለበት ቤት ብቻ አይደለም አምባገነን የሆነ ወንድ ባለበት ቤት እናታቸውን እያገላበጠ የሚማታ መስተዋት የሚሰር ብርጭቆ የሚያደቅ ድምፁ ሲሰማ ልጆቹ ድራሻቸው የሚጠፉበት ቤተሰብ ውስጥ የሚያድጉ ልጆች ትሁት ሆነው አያድጉ እንደዚህ አይነት ሴት ስታገኝ ስችማ አባቷ ልጅ ነች ችማ በትህትና ያደገች ነች አትበል አትሁንም እልህ ይዛ ነው የምታድገው እናቷ እንዴት ትሪት እንደተደረገች እንዴት እንደተያዘች እሷ እንዴት እንደተያዘች ስታስበው እልህ ይዛ ነው የምታድገው። ስለዚህ ያ የአባቷ ያሳያት ነገር በእሷ ውስጥ ሴትነቷን ከማምጣት ይልቅ ኮንትራስቱን ከማምጣት ይልቅ ሌላ ጽንፍ ይወስዳታል፣ አመፀኛ ያደርጋታል፣ ወንዳ ወንድም ያደርጋታል። ላይክ ስለዚህ ያው በእንደዚህ አይነት ቤት ውስጥ የሚያድጉ ሴቶች በተለይ በነገራችን ላይ መንፈሳዊ ሆነ አልሆነ ብቻ ንክር ምስኪን ወንድ ላይ የመውደቅ እድላቸው በጣም ሰፊ ነው። በደንብ ገጥሞኝም ስለሚያውቅ ነው። ይህ ዝም ብዬ መላመት አይደለም፣ በተግባር የማየው ነገር ስለሆነ ማለት ነው። ስለዚህ እኔ እናንተ ወደ ወንድነቱ ቁና ተሳፍረን ሞልተን ወጥተን ስንተርፍና ስንትረፈረፍ ብቻ ሴቷ ሴቶች ልጆቻችን ሚስቶቻችን በሴትነቷ በሴትነታቸው በተለይም ከትኅትናዋ የተነሳ ያ ፌሚኒን ካራክተሯ በደንብ ማግኘት ትችላለች። በደንብ ልትበለጽግበት በትኅትናዋ በደንብ ልትገለጥበት ትችላለች። ወይም ትኅትናዋ በሰውነቷ ላይ በአፋ በውጭም በውስጥም ማኒፌስት ማድረግ ይችላል። ማኒፌስት ማድረግ ይችላል። ጭምት ሴት ወይም ደግሞ አንድ ሴት ስላልተማረች አንድ ሴት ጭምት ስለሆነች ወይም ደግሞ ከገጠር ስለመጣች ትትነች ማለት አይቻልም። አትባልምም፣ አትሆንምም ነት ነው ይሰሳለ እንደዛ የሚባል ነገር የለም። አንዳንድ ወንዶች አሁን ሚስት እንፈልጋለን ይሉ እና ከገጠር በፈለጉልኝ ባገኙልኝ ይባላል። አይደለም፣ ድሮ ምናልባት ሊሆን ይችላል። ዛሬ ግን አይደለም። ምክንያቱም ያ ቀድም የጠቀስኩል ከካርል ማርክስ የተቀዳው አይዲዮሎጂ ከተማ ብቻ አይደለም ገጠር ውስጥ ገብቶ ራሱ መርዙ ተሰራይቷል፣ እንደ ወረርሽኝ መርዙ ተሰራይቷል፣ ገጠር ውስጥም ጭምር። በሌላው ጎኑ ደግሞ ስለተማረች ብቻ ስለተማረች ብቻ ወይም ደግሞ ወሬ ያቀላጥፋ ስለተናገረች ወይም ደግሞ የከተማ ልጅ ስለሆነች ትኁት አትባልምም፣ አይባልም። ትኁትነቷ አይመጣም፣ አይባልም። ከዛ ጋር የሚገናኝ ነገር አለ። በተለይ አስተዳደጓ ላይ ትኩረት እናደርጋለን። በተለይ አስተዳደጓ ለዚህ አስተዋጽኦ አለ። በተለይ ደግሞ ከአባቷ ጋር ያላት ግንኙነት ከዚህ ጋር ተያይዞ ከአባቷ ጋር ያላት ግንኙነት። ስለዚህ በልቧ ያለውን ትኅትና አባቷ በተፈጥሯ ውስጥ ፈጣሪያችን አባታችን ማለት ነው በተፈጥሮ በተፈጥሯ ውስጥ ማለት በጸጋዋ ውስጥ በመክሊቷ ውስጥ ለእሷ በተሰጣት ትጥቅ ውስጥ ለእሷ በተሰጣት ሎጂስቲክ ውስጥ ያለውን ትህትና ምን ይገልጠዋል? ምን ይሞለዋል? ምን ያወጠዋል? ምን ያትረፈርፈዋል? ምን ለትዳሯ ለባሏ፣ ለቤተሰቦቿ፣ ለልጆቿ፣ ለማህበረሰቡ፣ ለሀገር ምን ያተርፈዋል ብትለኝ፣ ያንተና የኔ የአባቷ ሲቀጥልም የባሏ በወንድነት ከልዕልና መውጣት ነው። ከልዕልናው ማማ መውጣት ነው። ያ ኮንትራስቱን ያመጣዋል። እሷ አንተ the more masculine you are the more masculine you become አንተ የበለጠ ወንዳ ወንድ በሆንክና በመጣ ቁጥር እሷ ፌሚኒን ኔቸሯን እያገኘችው እየተገለጠችበት እየሞላችበት እየጎመራችበት ትሄዳለች። እሱ ብቻ አይደለም በዛ ስድቅ ትሰራበታለች። የአንተና የሚስት ውህደት ይህንን ኮንትራስት አያጥፋው፣ እንደውም የሚገልጠው ነው መሆን ያለበት። ይሄ ኮንትራስት አስፈላጊ ነው ላንተና ለሚስት መዋሃድ ይሄ በስልጠናችን ውስጥ በተለይ ገልጸዋለሁ፣ የሴት ልጅ ምርጫ ጋር በተገናኘ ስልጠናችን ላይ አለው። ልክ እንደ ማግኔት ውሰደው። የማግኔት ኖርዝና ሳውዝ ፖልነት እንዲዋሃዱ ምክንያት ሆኗቸዋል እንጂ ልዩነታቸው የመገፋፋት ምንጭ ምክንያት አልሆናቸው። እንደውም አንድነታቸው ይገፋፋቸዋል። አንድነታቸው ኔሴስ አይደንቲካል ማለት አይደንቲካል አንድ አይነት መሆናቸው እሱም ሰሜን ደቡብ እሷም ሰሜን መሆናቸው ሁለት ማግኔቶች ሰሜን ዋልታ እና ሰሜን ዋልታ ዋልታ ደቡብ ዋልታ እና ደቡብ ዋልታ መሆናቸው የመገፋፋታቸው ምክንያት ይሆናል። ሰሜን ዋልታ እና ደቡብ ዋልታ መሆናቸው ግን የመጣመራቸው፣ የዋዳቸው፣ የመገናኘታቸው፣ የመሳሳባቸው፣ የመተላለጋቸው፣ የመከዛዘላቸው ምክንያት ይሆናል፣ ምንጭ ይሆናል። ለሰውም እንደዛው ነው። ለወንድና ለሴትም እንደዛው ነው። ለወንድና ለሴትም እንደዛው ነው። በአንተና በሚስት መካከል ያለው ውህደት ውህደት አንድነት የሚጠነክረው ውህደቱ የሚሰምረው አንተ በወንድነት ልዕልና ከፍ እያልክ ስትመጣ እሷን ወደ ሴትነት ልዕልና ከፍ እንድትል ስታገዛት እንጂ ልክ እንዳንተው እንደወንዱ እሷም ሴት እሷም ሴቷ እንዳንተው እንደወንዱ ከሆነች ካንተ ፉክክር ከገጠመች ወይም ደግሞ አንተም ልክ እንደሷ እንደ ሴቷ በእናትነት በሚስትነት በምትገለጠው ጠባይ በምትገለጥበት ጠባይ አንተም ካልተገለጥኩበት ካልክ አንተ ፉክክር ከገጠምክ አይሰራም። ሴቶች ልጆቻችሁን በዛ መልክ በዚያ አይነት ፉክክር የምታሳድጉ ከሆነ አይሰራም። አንድነቱ ውህደቱ አይመጣም። ይሄ እንግዲህ የተፈጥሯችሁ የተለያየ አንቀጽ የወንድነትና የሴትነት አንቀጽ በግድ ካልተመሳሰለ አንድ አይነት ከሆነ ካልሆነም እያልኩ በምትቸገሩበት ጊዜ ወይም ደግሞ ግብ ግብ ከተፈጥሯችሁ ጋር ግብ ግብ በምትፈጥሩበት ጊዜ የሚፈጠር ችግር ነው የሚመጣ ችግር ነው። ስለዚህ ሴቶች ልጆቻችን በትሕትና እንዲያድጉ የምትፈልግ ከሆነ አንተ በወንድነት በአባወራነት በልጽገህ አድገህ ጎልተህ መታየት መገኘት መቻል አለብህ መገኘት መቻል አለብህ ማውራት አይደለም መገኘት መቻል አለብህ ሴቶች ልጆችን የምትወዳቸው ከሆነ እንደኔ እንግዲህ ሴቶች ልጆች አሉኝ ወዳቸዋለሁ በጣም እንደኔ የምትወዳቸው ከሆነ ነገ ከነጎዳያ ደርሰው የሚገቡበትን ትዳር እንዳያፈርሱ ደርሰው የሚገቡበትን ትዳር አፍርሰው ራሳቸውን መበደል ብቻ አይደለም አምላካቸውንም እንዳያሳዝኑ ማህበረሰብንም እንዳይበድሉ የምትፈልግ ከሆነ ዛሬ አንተ የወንድነቱን ጥግ ማማ ከፍታ ልታሳያቸው ይገባል። ከአንተ ያንን ማየት ሲችሉ ያንን ከፍታ ካንተ ማየት ሲችሉ እነሱ በሴትነታቸው በሴትነታቸው ጸጋ መመጸግ ማደግ ይችላሉ። እናትነታቸው ኬሪንግ ስቱዚንግ ነርቸሪንግ ስትሆን ግን ሴትነታቸውን አያውቁትም። ልዩነቱን ከእናታቸው ጋር ልዩነቱ አይገናዘብላቸውም። ከራሳቸው ጋር ልዩነቱ አይገናዘብላቸውም። ስለዚህ ዜፊ ላይክ እነሱ አንድ ሴት ልጅ ብትኖር እናታቸዋለች። እንደገና አንተ እንደናት አክት ማድረግህ በሶስት ሴቶች መካከል ሶስት ሴቶች መካከል እየኖሩ ነው፣ ወይም ደግሞ በሶስት የሴት ጠባይ ውስጥ ነው እየኖሩ ያሉት ማለት ነው። የወንድነቱ ልዩነት አይታያችሁም። ኮንትራስቱ አይታያችሁም። ሴቷ በትህትና እንድታድግ በትህትና በሴትነቷ ውስጥ ያለ ትህትና ጸጋዋ እንድታገኘው የሚረዳት ሚረዳት እንዲገለጥም የሚረዳት የአንተ በወንድነትህ የማደጉ ኤሴንስ ነው፣ ምክንያት ነው፣ ሰበብ ነው። ስለዚህ ለሴቶች ልጆች በወንድነት መሆን ያለብን ቆራጥ መሆን ያለብን መሪ መሆን ያለብን ቆፍጣና መሆን ያለብን የአቋም ሰው መሆን ያለብን የቃለ ሰው መሆን ያለብን የድርጊት ሰው መሆን ያለብን ሆነ፣ አሳያቸው። ይህን ማታረግ ከሆነ ለእሷ ስሜት እጠነቅቃለሁ ስሜቷን ልጠብቅላት ብለ ቃልህን አስር የምትለዋውጥ ከሆነ እንደሷ ፀባይ፣ እንደሷ ስሜት፣ እንደሷ ባህሪ ቃልህና ፀባይ፣ ድርጊትህ፣ አቋምህ ቀየር ከሆነ ያ ከወንድነትህ የወረድክ የተዋረድክ የወደክንህ ማለት ነው። ይህን ጊዜ ያንን በእሷና በአንተ መካከል የፆታውን የአንቀጹን ኮንትራስት ልዩነቱን ማየት አትችልም። በዛ ኮንትራስት ያ ኮንትራስት ባለመኖሩ ያ ልዩነት ባለመኖሩም ደግሞ ሴትነቷ አባቷ አምላኳ በውስጡ ያስቀመጠው የሴትነት ጸጋዋን ማውጣትና መለየት ማሳየት አትችልም። ቀድሜ እንደጠቀስኩል በጥቁር ግድግዳ ፍለፊት ተቀምጦ የሚያወራ እንደ እኔ አይነቱ ጥቁር ጥቁር የለበሰ ሰው እንደዛ ለመለየት እንደሚያስቸግር ከግድግዳው ለመለየት እንደሚያስቸግር እንደዛ ለመለየት ትቸገርበታለች መለየትም አትችልም በዛ ውስጥ። ስለዚህ ሴቶች ልጆቻችን አሁንም ደግሚነግረዋል እነግርሃለሁ በትሕትና እንዲያድጉ የምትፈልግ ከሆነ ትህትናን ገንዘብ አድርገው አድገው ነገ ከነጎዳ ጽድቅ የሚሰራ ወንድ ጋር አብረው ጽድቅ እንዲሰሩበት በእውነት እንዲቆሙበት የምትፈልግ ከሆነ የአምላካቸውን ፈቃድ እንዲፈጽሙበት እንዳሰበው እንደፈጠራቸው ለፈጠረበት አላማ እንዲውሉ ከፈለክ እንዲቆዩ ከፈለግ አንተ በትህትና ልታሳድጋቸው ይገባል። በትህትና ልታሳድጋቸው ይገባል። ልጆቼ ስሙኝ፣ ትሁታን ሁኑ። ትሁት ሁኑ፣ አደራችሁን፣ ትሁት ሁኑ። እንዳታስቀይሙኝ፣ እግዚአብሔር አምላክን እንዳትበድሉ፣ እንዳታሳዝኑ ይህን መናገር ምናልባት ሁለተኛ እና ሶስተኛ ሊሆን ይችላል። በአንደኝነት አንተ በወንድነት ቁና ሞልተ መገኘት መቻል አለብን። ወንድ ሆኖ የማያውቅ አባት በወንድነቱ ጸጋ ጎርምቶ በልጽጎ ያልተገኘ አባት ሺህ ጊዜ ቢያወራ ቢናገር ትኁት አያሳድግም። እናውቃለን፣ መንፈሳዊ ናቸው የምንላቸው በጣም ጭምት ናቸው የሚባሉ አባቶችን እናውቃለን። ልጆቻቸውን ሰብስቦ የሚመክሩ አደራ አደራ ልጆች እያሉ የሚመክሩ እነሱን ስታያቸው ግን ምንም የወንድነት ልክና መልክ የሌላቸው በወንድነት ያልተገለጡ አባታቸው በሰጣቸው ጸጋ ያልተገለጡ፣ እንዳውም አንዳንዶቹ አባታቸው የሰጣቸውን ያን ወንድነቱን የሚኮንኑ ኃጢአት፣ ያሰራናል ብለው የቀበሩት ከነሱ ውስጥ ትኁት ሴት ማግኘት በጣም አስቸጋሪ ነው። መንፈሳዊ ነች፣ ቤተክርስቲያን ሳሚ ተሳላሚ ነች ልትል ትችላለ። ያ ማለት ግን ትህትና ሜሴሰር ላይ ያመጣል ማለት አይደለም። እንዲሁ ሲያደርግ ማለት አይደለም። ትህትና በምክር አይመጣም፣ በተግባር ነው የሚመጣው። የተግባር ጉዳይ ነው፣ የሀሳብ ጉዳይ አይደለም። የተግባር ጉዳይ ነው። በተግባር የሚታይና የሚፈተሽ የሚገመገም ነው። ስለዚህ ያንን ደግሞ ኢንዱስ ማድረግ የሚችለው አንተ ነህ። በወንድነትህ ከፍታ ስትገኝ ማለት ነው። በአባወራነቱ ከፍታ አስተገኝ ማለት ነው። በአባወራነቱ ከፍታ፣ በወንድነቱ ቁና መሙላት ካልቻልክ፣ መጉደል ከሆነ ስራ መጉደል ከሆነ ዘወትር ሂደትህ፣ እሷም ከትኅትናዋ የወደቀች እየተዋረደች ነው የምትሄደው። ይህን አትርሳ፣ ይህን አትርሳ። ስለዚህ ከወንድነት ልዕልና የሴትነት ትኅትና እንደሚቀዳ እንደሚነሳ እንደሚወጣ ተረዳ። ያን ጊዜ ሴቶቹ በትኅትና አልተገኙም ትኁት አይደሉም ብሎ መክሰስ መካሰሱን ታቆማል እኔ ራሴ መጀመሪያ በወንድነቱ ተገኝቻለሁ ወይ እነሱ በኮንትራስት የሚታዩበት የሚገለጡበትን ሴትነት ትኅትናቸውን እንዲያሳይ እንዲያወጣ እንዲያጎላላቸው እኔ አባቴ በሰጠኝ ጸጋ በወንድነት መክሊቱ ተገኝቻለሁ ወይ በሱ ሰፍፌ ሞልቼ ከትኅትናው ከልዕልናው ተገኝቻለሁ ወይ ይህም ብለ መርምር ረጅም ዓመት ለሴቶቹ አስተምሬያለሁ፣ በመጽሐፍም ጽፌያለሁ፣ ትሁታን እንዲሆኑ መክሬያለሁ። ግን ሴቱ አይማርም ሴቱ ደነዝ? አይ አይደለም። የሚያስፈልገው አንተ ወንድ ሆነ ተፈጥረ በወንድነት ተፈጥረ በትህትና የኖርክ የምታሳያት፣ ሴት ትሁት ሆና ልትገኝ ትችላለች። ከወንድነት ትህትና ይጥፋ እያልኩኝ እንዳልሆነ መቼም ትረዳኛለህ አይደለም። በዋናነት ግን ልትገለጽበት የሚገባው ማኒፌስት ሊያደርገው የሚገባው ባንተ ዘንድ ትህትና ሳይሆን ያ ወንድ ወንድነቱ ነው፣ አቋም መያዙ፣ ቆራጥ መሆኑ ከፊት መቅደሙ በልዕልና መሰየሙ እሱ ነው መገለጥ ያለበት። ከዛ ሴቷ ልጅህ በትህትና ታድጋለች፣ በትህትና ትወጣለች። ይህን ተረዳ። በርታልኝ ወንድ ማለት